ቤተሰብ ዛሬ በፈንድሾቹ ፍንድቅድቅ ብለን መጥተናል ማለት ነው። እንግዲህ እናንተ ብዙ እያወራችሁ ነበረ፣ በመጥፋታችን ምክንያት ብዙ ተጨንቃችኋል። በመጨነቃችሁ ደግሞ ይቅርታ። ብዙ ያወራችሁ ደግሞ ብዙ አታውሩ። እኔና አህሙ መቼም አንለያይ፣ አልተጣላንም ወደፊትም አንለያይም፣ አሁንም አልተለያየንም ብላናለች። እንግዲህ ፈክዬ ዛሬ ብዙ ቤቷ ስንገባ አህሙ ቤት ስንወጣ ስንገባ ከርመን ማለት ነው። ዛሬ እንግዲህ በአዲሱ ቻናሏ ምላሽ አግኝተናል ማለት ነው። በጣም ደስ ይላል። ሀቂቀውን ማለት ነው። ብዙ ሰዎች ተጣልተው ነው ሶዳዳ መሄደው ተጣልተው ነው የሚባል ነበር። ምክንያቱም ፈኪያ ከአንዳንድ ወንዶች ጋር ሲያዋት በዛ ምክንያት የተነሳ ሰዎች ብዙ ብዙ ነገር እንዲያወሩ ብዙ ነገር እንዲያስቡ አድርጎታል፣ ማለት ነው ከሌላ ወንዶች ጋር የመንጣቷ ማለት ነው። እና ሀዋይ ብእነሱ አልተለያዩም። እሱ አዳማ ስለሄደ ነው ብያችሁ ነበረ እኔ በቀደም በሰራሁ ቪዲዮ። ይኸው እንዳልኳችሁ አልተለያዩም። እኔ ምክንያቱም እንዲሁ ፈጥሬ አላወራኋችሁም ማለት ነው። ያው ትንሽ ከምቀርበው አንጻር ነው ማለት ነው። ሀባይብ አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናይ ቤተሰቦች እንዴት ናችሁ? ከኔ ጋር ለሁ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ላይክ ሸር እያደረጋችሁ አበረታቶች ዛሬ እንግዲህ ፈንዲሾዎቹ የአህሙን ምርቃን በማስመልከት እንግዲህ ያው ሰሞኑን እኔ ቢዚ የነበርኩኝ አልተመቻቸኝም ብላለች። እሱም ያው አዳማ ስለሄደ ነው እንጂ እኛ ጋር ምንም ጠብ አይፈጠርም አብሽሩ ብላለች። እንግዲህ ይህን ቃል ከፈኪዬ መስማት ማለት ያው ትልቅ ነገር ነው ማለት ነው። ምክንያቱም ኦዲንስም ተለያይተዋል፣ ተጣልተው ነው ያሉበት አንድ አንዳኛው መንስኤ እሷ ከሌላ ወንዶች ጋር ስለመጣች መሰለኝ፣ እንግዲህ ከዛ ተንስተው መሰለኝ ተለያይተዋል። እሷ ዳማ ይሄደው የሚባለው ማለት ነው። እና እንግዲህ አህሙ በተመረቀበት ምክንያት ያው እኛ በቀደም እንግዲህ በተወሰነ መልኩ ቤትሽ አዘገጃጅተሽ አቀባበል አድርጊለት ምርቃኑን በተመለከተ ብለን ነበር። እንግዲህ እሷ ደግሞ እንግዲህ አሻሽለው ልበለው እንግዲህ ያው ስጦታ ገዝታለታለች። በነገራችን ላይ እንዲሁ አልተቀበለችውም። እንኳን የኔ ጀግና ኮራከኝ እንዳለችው ያው አሁንም ደስ ብሏታል። ስጦታዋን ሰጥተዋለች ማለት ነው። ሀባይ ገዝታለት ይዛለት መጣለች። እንግዲህ ያው አህሙም እንግዲህ ከአዳማ እየመጣሁ ነው። እንግዲህ እሷ ያው ስላልተለያዩበት ቤተሰብ ወዳጆቻቸው ለተጨነቁ አትጨነቁ፣ እኛ አልተለያየንም ብለዋል ብላለች። እንግዲህ ደግሞ ሌላ ለጥላቶቻቸው ደግሞ ተለያይተዋል ብለው ላወሩ ደግሞ መቼም አንለያይም፣ አሁንም አልተጣላንም፣ ወደፊትም አንጣላም፣ መቼም ልንጣላ አይ አይችልም ብላለች። መቼም አንጣላም እና ልንኮራረፍም አንችልም ልንበሻሸቅ እንጂ ብላለች። ያው መበሻሸቅ በፕራንኩም በማንኛውም ነገር ያለ ነው። የሰው ልጅ አእምሮ መጣላቱ ነው የማይጠበቅበት ማለት ነው። እና ፈኪዬ እንግዲህ ዛሬ ትክክለኛ አባባል፣ በቃ ከሷ የሚጠበቅ አባባል ብላለች። እንግዲህ ከማንም ጋር ስትመጣ ከማንም ጋር መጣች፣ ከአህሙ ጋር ተለያይታችሁ ነው እንዳትሉ ማለት ነው። በዚህ አይነት አሁን የዛሬ አባባሏ የሁሉንም መልስ እየሰጣቸው ይመስለኛል ማለት ነው። ከማም ጋር መጣ ከማም ጋር ከአህሙ ጋር ተለያይታ ነው የሚባለው ጥያቄ ማለት ነው። እና እንግዲህ አህሙም ያው አዳማ ስለሄደ ነበረ፣ እሷም ስላልተመቻት ነው ቪዲዮ ያልሰሩት። እኔም ጠብቁ ይመጣሉ አልተጣሉም ብዬ ነበረ። ይኸው እንዳልኩትም መጥተዋል ማለት ነው። እንግዲህ ዛሬ ስጠተውን በዚህ መልኩ እንግዲህ ያው ፈኪዬ ከአህሙ ጋር አንድ ጋር ማች መልበስ በጣም ነው የሚያስደስታት፣ እሱም ይወዳል። በነገራችን ላይ ና ማች ገዝታ ቲክቶክ ላይ ነው የነው ሾርት ቪዲዮ ላይ አይቼው እነኚህ ሰዎች የመቼ ቪዲዮ ነው የቆየ ነው እንዴ? እያልኩ ነበረ። በዩቱብ ይዘወት ከቻሉ ማለት ነው ሀባይብ እና አንድ አይነት ቲሸርት እንግዲህ ገዝታ ለብሰው። በዚህ መልኩ እንደው በምንድን ነው ግን እየተመረቅከው የተመረቅበትን ታውቀዋለህ፣ ሆይ መቼ ተመረህ ነው ወይ እለዋለሁኝ ብላ ነበር እንግዲህ አህሙን መጣ ያው የጠፋበትን ተናገረ። እንግዲህ ያው አዳማ ስለነበረ ነው እየጠፋው ቤተሰቦቻችን ብሏል። እንግዲህ ጥያቄዋን አቀረበችለት ፈኪዬ ማለት ነው። እንደ የተማርክበትን ታውቀዋለህ ምንድን ነው ስትለው፣ አይ አብዛኛው ሰው መቼ ተምረህ ነው እያለ ነበረ እዚህ ቪዲዮ ስንሰራ፣ ምንማረ አይመስላቸውም እኔ ግን ተምሬ ነው የተመረኩት ብሏል። እንግዲህ ያው ፈኪየም እንግዲህ መርቀዋለች ማለት ነው። ያው አንዳንድ ሰዎች ደግሞ አምታታሹ ባክሽ ያወዛገብሽን ሙዚቃውና ምርቃኑ ብሏል እንግዲህ ያ የሰው ልጅ አካሄዱ ነው። ሀባይ ባካችሁ፣ እኛ ባል ነው፣ አይሆንም ብያችኋለሁ። እኛ አደለም አላህ ቀጥተኛው መንግስት ይመራ ነው። እኛ ባል ነው፣ የሚመለስ ነገር የለም ብያለሁኝ እንግዲህ አንዳንድ ሰዎችም ደግሞ አሁንም ቀጥላችኋል እኔ ቤት ማለት ነው መናገባሽ ቢለያዩ መናገባሽ ስራቸውን ቢሰሩበትም የሚል ኮሜንት አይቻለሁ ማለት ነው እኔ የሰው ልጅ ጸብ የሰው ልጅ መለያየት አልፈልግም ስለማልፈልግ ነው በቃ አይለያዩ ም እነሱ ይዋደዳሉ አብረው ይንጡልን አብሮ ይስሩልን የምለው በቃ መለያየታቸውን ስለማልፈልግ ነው ስለምወዳቸው በቃ እኔ የሰው ልጅ የመውደድ መብት አለኝ እኮ አይደለም ሰው አስገድዶኝ አይደለም ውደጂ ወይንም መውደድ የለብሽም መባል ያለብኝ፣ ራሴን የማቅ ራሴን ችሌ የምኖር ሰው ነኝና የፈለግኩትን መውደድ የፈለግኩትን መጥላት መብት አለኝ። እኔ ማንንም አልጠላም፣ ነገር ግን በበልጥ ደግሞ የመውደድ መብት አለኝ። መብቴን አትጋፉኝ። በቃ ወዳቸዋለሁ፣ ምን ይጠበስ። በቃ ስለምወዳቸው አንድ ጋር ሲመጡል፣ በቃ ደስ ይለኛል ማለት ነው። ምን ቤት ናችሁ እናንተ? የኔን ውዴታ ምንድና? የወደድሻቸው ምን ስለሚሰሩ ነው ስለሚለጣጥፉ ነው? እናንተ ስምትከታተሏቸው እናንተ ስምታደንቋቸው አይለጣጠፉ? ፈኪና አህሙ ብቻ ናቸው የሚለጣጠፉት? እኔ እኮ ባለፈ ነግሬያችኋለሁ። የግማሹን ሐላል የግማሹን ሐራም አታድርጉ ብያችኋለሁ። ያንን ቪዲዮ ያላያችሁ መሰለኝ እኔ ኮሜንት ላይ መጣችሁ የምትጽፉት ማለት ነው። እና መብቴ ነው የፈለግኩትን የመውደድ መብት አለኝ እናንተ የምትወዷቸው አይለጣጠፉ። ምን መወዳቸው ብቻ ናቸው የሚለጣጠፉት። ሳ እየተያየ ለምንድን ነው የምንወሻሸው ማለት ነው? ሀባይብ ና እኔ ብዙ ለማለት ፈልጌ አይደለም፣ ነገር ግን አንዳንድ ኮሜንቶች ይመጣሉ። ቤቴና ስለሚያዳምጡ ለነሱ ብዬ ነው ማለት ነው። እና አህሙና ፈኪዬ እንግዲህ ያው አሁን አዲስ አበባ ተመልሷል። እንግዲህ በአዲስ ነገር በቃ ሸብረቅራ ያሉ እያሉ ይመጣሉ። ሀባይብ ጠብቋቸው። በቃ እንግዲህ ወዲያማ በቃ ይህን መልስ አግኝተናል እኛ ወዳጆቻቸው፣ ልባችን ሞቅ እያለ እንግዲህ የአህሙና የፈኪ ወዳጆች ማለት ነው በደስታ እንዘልቃለን። በቃ ከፈኪ በቃ ትክክለኛው መልስ አግኝተናል። ከማንም ጋር መጣች፣ ከማንም ጋር መጣች፣ ከአህሙ ጋር እንደማይለያዩ፣ እንደማይኮራረፉ ነግራናል። መቶ ፐርሰንት በቃ ከፈለገችው ጋር የመስራት መብት አላት። እኛ እስከ ዛሬ ማላገርን ማለት ነው። ነገር ግን ከሌጋ መጣች ከሌጋ መጣች፣ አህሙስ ተጣልታችሁ ነው ወይ አትበሉ። በቃ ዛሬ መልስ አግኝተናል እኛ ወዳጆቻቸው ማለት ነው፣ የአህሙና የፈኪ ወዳጆች እና እንግዲህ ፈኪዬ በበለጠ ደግሞ ታሻሽዋለች ብለን እናስባለን ማለት ነው። አህሙም እንግዲህ በአዲስ ነገር በቃ እንግዲህ ወዲያ በቃ ለየት ለየት ያለ ነገር ይዘው ይመጣሉ እንጠብቃለን። ለተጨነቃችሁ ላሰባችሁ እኛ ደህና ነን፣ አልተጣላንም፣ ልንጣላም አንችልም። በጣም እንወዳችኋለን፣ እናከብራችኋለን። የእኛ ውድ ቤተሰቦች ለእኛ ለተጨነቃችሁም እንኮናችሁ፣ ጠፋችሁ ላላችሁ ይቅርታ። ያው ስላልተመቻቸን ነው፣ እሱም እዛ ስለሆነ፣ እኔም እዚህ ስራ ስለበዛቤ ነው ብላለች። እንግዲህ ፈቅዬ በቃ እኔ የሚያልኳችሁ ይሄን ነበረ። አልተጣሉም፣ ኢንሻአላህ መቼም አይጣሉም፣ ለጥላት በር አይከፍቱም ማለት ነው። ለነኛ በተለያዩ ብለው ለዱዓ ለሚያረጉት በር አይከፍቱም እላለሁኝ። እንግዲህ በአዲስ ነገር በቃ እንደ ዛሬው ሸብረቅ ብለው ስለመጡልን በቃ ይሄም ይሄን ሀባይብ ድንገት የቃ ምግብ ብታረቢ ማለት ነው። እና በዚህን ያክል እንደዚህ አቀባበል ስላደረገችለት ለእኛ ለወዳጆቻቸው ከምንም በላይ በጣም ትልቅ ነገር ነው። ሀባይብ ማለት ነው። እና በአዲስ ቪዲዮ ይመጣሉ፣ እኛም በአዲስ ቪዲዮ እንመጣለን። እስከዛው ድረስ እናንተ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አዲሱ ቻናሏንም ነባሩንም የእኛንም አድርጉ እያለን በዚሁ እንሰናባታችኋለን። አሰላሙ አሌይኩም ወራህመቱላ ወበረካቱ።